አሎ አሎ አለቃ ሰላም ነው አለን አማን ነው አለን አለን እ እ ተገናኛቸው ትናንትና በደንብ እንዳላወራህ እነሱ መሀል ሆኜ ነው እዛ ወዲያ እ ግን አገኝሀቸው ተሻገሪያለሁ ማታ አግኝቻቸዋለሁ በደም ራሳቸው መጥተው ተቀበሉ አይደለም እንደዛ ነው ያለው። እና አንድ መጣዋ ነግረው ነበረን ያኔ የሆኑ ሰውዬ እሺ፣ እያሉን ያሉት የመጣችሁበትን አላማ ራዕያችሁን እና ምንድነው የምትፈልጉት የሚለውን አጠቃላይ እሺ፣ እሺ የመጣችሁበትን አላማ ለምን እንደመጣ ፍላጎቶችም እንደሆነ ምንድን ነው ፕላናችሁ እቅዳችሁ የሚለውን አጠቃላይ በወረቀት አዘጋጁት። ነገ ጀኔራል ይመጣል፣ ታወሩታላችሁ የሚሉ ነው እኮ። በጣም ቆንጆ። አንተ ደብዳቤ አዘጋጅ፣ አዘጋጅተንልሃል። አሁን ይሄ ንትን ያለ ምንድን ነው? ደብዳቤ ተዘጋጅቶ ሁሉ ነገር አልቆ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 እንደዘሸራን። አዎ አንድ ይሄ ነው። አይ ወደ ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ ትልበለ አሁን ዋናኛ የምንፈልገው ዋና የተላክበት ዋና መጀመሪያ የሥራ አስተዳደር ኮሚቴ አባል መሆን የሎጂስቲክስ ሎጂስቲክ ታላፊ መሆን ነው። ደብዳቤውንም እንልካለን። አሁን የዋትሳፕ ቁጥር ነው የምታዘጋጅልኝ፣ የዋትሳፕ ቁጥር ታዘጋጅልኝ። አላ የዋትሳፕ ቁጥር ላይ ይላካል። ያ እሺ ከዛ በቃል ግን ሰውዬው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው፣ በቃ ይሄ ነው። በቃ ዋናው በቃ ቢሮ ለመክፈት ነው። ቢሮ ለመክፈት ነው የምፈልገው ቢሮ እንዲከፍነው ምትለው በቃ ቢሮ ተከፍተው ከዛ በኋላ ቢሮ በአጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ዘረዘረ ትገልጸዋለ። ዲፕሎማሲያዊ ግንኙነት እና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋና ለቻርስ የመጣሁት ቢሮ ለመክፈት የመጣሁት ትለዋለ። ከዛ ቢሮ ቢሮ ላይ ቁጭ ብዬ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 ከአንተ ያስኩት የምነግረኝን በወረቀት እየጻፍኳቸው ነው። አንደኛ ቢሮ መክፈት ነው፣ ቢሮ እሱ መጀመሪያ ማለት አለበት ቢሮ መክፈት ነው ማለት። ቢሮ መክፈት ያስፈለገበት ዋናኛ ምክንያት ለሁለቱ ነገሮች ነው እንዳልከኝ። አንደኛ ወታደራዊ ቁሳቁሶችን ለማሟላት ድጋፍ ለማግኘት፣ ሁለተኛው ማሰልጠኛ ነው። ማሰልጠኛ ሲባል ባልከኝ መሰረት ሁለት ነገሮች ንግርኛ ሳይሆን የኮማንዶ ስልጠና እና የመከናዘ ስልጠና ማለት ነው። ይሄ ነው እና ግን ዋናው ምንድን ነው? አሁን አስመራ ሄደ፣ ወደ አስመራ ሄደ፣ አስመራ ሄደ ከፍተኛ ባለስልጣን ጋር የተገናኘ የቢሮውን ጉዳይ ለመጨረስ መምጣት ነው ነገር ወደ ገና ሄደ ወደ አስመራ ሄድ አለበ አስመራ ሄደ። ከዛ ካለው ከፍተኛ አመራር ጋር የማነ ገብረአብ ይባላል። እሱ ማለት ሁለተኛ ሰው ነው ኢሳያስ ከእሱ ጋር ሄደ። ያው ከሱ ጋር ያው እንትኑን ለመጨረስ ነው በዋናነት የቢሮውን ጉዳይ ለመጨረስ እዛ ድረስ ሄደ። ቢያንስ የማነገባብን አግኝታ ከእሱ ጋር መክራ ይህን ቢሮ መግባት እንደምትፈልግ ከተቻለ ቀን ስልክ ዋናውም ጋር ከተቻለ ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማለት ገብረአብ ጋር ብቻ አስመራ ሄደህ ይሄንን ጉዳይ መጨረስ እንዳለብህ መንገር አለብህ። ስምም ባጠቅስም እነሱም እኛን እንዴት አልፎ እንዳይሉህ እንደውም ስምንም ባጠቅስ አስመራ ግን ድረስ ሄደህ አስመራ ካሉት የባል ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ እንደምትፈልቅ ከቢሮ ለመክፈት መምጣትህን ትነግራቸዋለህ።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

ስለዚህ ድርጅቶቹን አሽ ተነጋግሮ ወደ አንድ መምጣት ያለባቸው የሚለው ነው ምላሽ ነው እንጂ እንደዚህ ነው፣ እንደዚህ ነው ብዬ ዲቴል ማለት አልፈልኩ። አው አይ ድርጅት እነዛ ያው አሁን ያለው አማራን ነው። በአራቱም ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ በአራቱም ጠቅላይ ግዛት የሚንቀሳቀሰው ብቸኛው ድርጅት እኛ መሆናችን እንት ገልጽለታለ። ያ ሌላ ድርጅት በመስረት ላይ ናቸው እነሱ ሌላ ድርጅት ከመሰረቱ በኋላ አንድ አንድ ለመሆን እንደምንነጋገር እስከዛ ድረስ ግን ትግል ቆሞ ሊጠብቃችል ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ መለስ ነው፣ እኛ ብቻ መሆናችንም እነሱ አንድ ድርጅት መስርተው አንድ ድርጅት መስርተው እስከሚመጡ ድረስ እየጠበቅን መሆኑ ሲመጡ እንደምንነጋገር ለማንኛቸውም ያለውን ሂደት ግን በደንብ አስረዳው። አይ የነበረውን ሂደት በደንብ አስረዳው አይደለንም እነሱ ረግጠው መውጣታቸውን በምርጫ ሲሸነፉ ረግጠው መውጣታቸውን አሁንም እኛ እየጠበቅን ያለ ነው። ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑ ሌላ ድርጅት መስርተው ሲመጡ ለመነጋገር ፈቃደኛ መሆናችንን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል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 አባራቢያ ሰሞኑን በ በቃ በጣም በችግር ላይ ነው። እነሱ በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ ተወሳስቦባቸዋል። አሁን አጠቃላይ አሁን ከኛ ላይም ተነስቶ ዘመቻው ወደ ጎጃ ወደ እንትና ራሱ ዘመዴም ራሱ ወደዛ ዞሯል።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 አማራጭ እንደሌለው ተነግረዋል። አለዛ ከእነሱ እነሱ አንድ እስከምትሆኑ እንጠብቅ የሚሉ ከሆነ እነሱ እነዚህ አይነት ያክም ያንሱ ከሆነ ከፋኖ ጋር በቃ በአጠቃላይ መስራት እንደማይቻል መስራት እንደማይችሉ እነሱ ማለት ነው። እና ይህ እድል ወርቃማው እድል ያልፋል። በደንብ መከራከር አለብህ። ያልፋል። እንደዚህ አሁን ህዝቡ ይሰላቻል። ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል። አሁን በዚህ አይነት አሁን ለአጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት መሬት ላይ ስለዚህ ለዚህ እርዳታ ያስፈልግናል። ይህንን አሁን ማይደርሱሉን ከሆነ የዛሬ ስድስት ወር የዛሬ ስድስት ወር ቢደርሱሉን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው። እናንተ አሁን ካረዳችሁን የዛሬ ስድስት ወር ምትረዱን ከሆነ ዋጋ እንደሌለው ታግራቸዋል ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰላችቷል ተሰላችቷል። በቃ እውነት ለመናገር መጨረሻ ድረስ አሁን ይኸውና፣ ከዓመት በላይ ትምህርት ቤት ተዘግቶበት ብዙ ነገር ሆኖ የተሰቃየ ስለዚህ አሁን ውጤት ይፈልጋል። ለውጥ ይፈልጋል። ለውጥ ማየት ይፈልጋል፣ መሬት ላይ። ይሄንን ደግሞ ለማድረግ በማድረግ ነው፣ መሳሪያ ብቻ ማድረግ አንችልም። ይሄንን ለማድረግ የነሱ እርዳታ ያስፈልገናል። ስለዚህ ዞሮ ዞሮ እነሱ ናቸው እዚህ ላይ አሁን የምትረዱን፣ ካልሆነ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ አውጣት የማንችል ከሆነ ይሄ እድል ያመልጣል። ይሄ እድል ያመልጠናል። በቃ ፋኖው ተበታትኖ ይቀጥራል ብለህ በደንብ ማስረዳት ያስፈልጋል። ስለዚህ ይሄን ይሄን ወርቃማ እድል እድል ለእናንተም ያለው ወርቃማ እድል ነው ለእኛ ብቻ ሳይሆን ለእናንተ እኛ አንድ። ሁለተኛ ደግሞ እኛ የባህር የባህር በር ጥያቄ የለንም ይህንን በደንብ አስምርላት እኛ ነገር የለም በቃ አንድ ጊዜ ሄዳለ አንድ ጊዜ ያተነዋል አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው የአፍሪካ ህብረት ህግ አለ ህጉ መመሰረት አለም አቀፍ ህግን እናከብራለን እኛ ምንም የባህር በር ጥያቄ የለ ነው ወደፊት አናነሳም ለምን ይህንን ጥያቄ ብናነሳውም ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከአለም ጋር ነው የምንጋጨው ከአለም ስለዚህ ከአለም ጋር ተጋጭተን ደግሞ የትም አንደርስም እንደገና ደግሞ የውስጥ ሰላም ያስፈልገናል የውስጥ ሰላም ያስፈልገናል እኛ አሁን የውስጥ ሰላም ነው እንጂ ለማምጣት የምንፈልገው እንትን ማለት አይደለም ከጎረቤት ከጎረቤት ሀገራት ጋር መናቆር አይደለም የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር ስለዚህ እኛ ዓላማችን የውስጥ ሰላም ለማምጣት ነው ይሄ ደግሞ ምንድን ነው ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካውን ይሄ ብሔርተኝነት ጠርዝ የነካውን ብሔርተኝነት ማስቆም ነው፣ ዘረኝነትን ማስቆም ነው እኛ የምንታገለው። በመሰረቱ የጄኖሳይድ ምንጩም ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱን መንቀል ነው የምንፈልገው። ስለዚህ የምንዋጋው ዞሮ ዞሮ ይህን ስርአ ስንዋጋ የዘረኝነት ዘረኝነትን ነው የምንዋጋው። እንደውም በደንብ አስረግጠን መንገር አለ እሱም ስላለ የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ ዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ ዞሮ የአማራን ችግር የምንፈታው የዘረኝነትን ከስር መሰረቱ ነቅ ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን እንስማማለን። ይሄ ይሄኛ ራዕይ የአማራ ራዕይ ነው። የሰላሳ ዓመት ራዕይ ነው። ዘረኝነቱ ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄን ያመጣብን እና የማንነት ፖለቲካን እኛ እ የግድ በአማራ ለመታገል ለመታገል ብንገደድም ማለት ነው ብንገደድ ዞሮ ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው ይሄ ጄኖሳይድ አልተከፈተም። ስለዚህ የምንታገለው እንደአማራ ነው፣ የተደራጀ ነው እንደአማራ ነው። ግባችም ግን ግባችም ግን ከዘር መሰረቱ ኢትዮጵያ ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነፃ ማውጣት ነው። ከዘረኝነት መንግስት ከዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ለክሶ ያለውን ነገር ትደግብላቸዋለን። ሁለቱ ደግሞ ይሄ ወሳኝ የባህር በር ጥያቄ የለም። እኛ ደግሞ እኛ ዘረኛ አይደለንም። ኢትዮጵያን ከኢትዮጵያ ውስጥ ዘረኝነትን ለማጥፋት ነው የምንቀሳቀስ የምንንቀሳቀሰው የሚለውን ካስረዳሃቸው ነው በደንብ አብረ መስራት የምንችል ይመስለኛል። እሺ ብዙ ያነሳኳቸው ነጥቦች አሉ። ዞሮ ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችን እና አጠቃላይ መዋቅራችን ምን ይመስላል በተመለከተ በአጭር ጽሁፍ አዘጋጅላለሁ። በዋሳፕ ካገኘ ሆነ ይልክላለሁ። መጀመሪያ ጽሁፉን ያንንም ላኩት ያንንም ላኩት ያንንም ላኩት። ነው የሚሄኘውን እንትላችሁ። እሺ እሺ፣ በቃ እኔ ጫራ ጫራ አድርጌበታለሁ። አይዞ የሚያስፈልገህ የውጭ ያሉትን ስልክ ቁጥር ታውቀዋለህ? አላውቅም። ታንትናዛ ስለነበርኩኝ ስደውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ቢያጋጥም ስልኩ ውጭ ከተገኘ ሌላ ነገር መስሎብኝ ብዬ ቶሎ ቶሎ ማጠፋው ወደዛው አሁን ግን አሁን ይደውሉልኝ አሁን ይደውሉልኝ፣ አንዳንድ ሀሳቢ ውስጡኝ። አይ በቃ አሁን እኮ ስልክ ይሄ ስልክ እስከ መቼ ነው የሚሰራው? እስከ መቼ ነው የሚሰራው ይሄ ስልክ? በቃ ይሄ ምናልባት ከዚህ ቦታ እስካልተንቀሳቀስኩ ይሰራል። እሺ በቃ ቆይ ዛሬ እልክልሃለሁ። ውጭ ያሉት ይደውሉልሃል። ይደውሉልኝ ዛሬ ይደውሉልኝ አለ። በቃ ከዚህ በኋላ የሚያስፈልግህን ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው፣ እንግዲህ ከአስር ሰዓት በኋላ ችግር የለም እስከዛ፣ እዚሁ ነኝ። እስከ ነገ እዚሁ ነኝ። ይደውልኝ ማታ አካባቢ ይደውልኝ እናውራ ብለን